ምን አገባውና ነው የሚገባው እንደ ሎጂክ እስከ ታየ በአላህና በባሪያው መሃል ኃጢአተኛው እኔ ነኝ አይደለም እንዴ የጌታዬን ሕግ ስለ ጣስኩኝ ለፍርድ የሚቀርበው እኔ ነኝ ባለመብቱ ደግሞ ማን ነው ትእዛዙን የሰጠኝ ጌታ ነው ትእዛዜን ጥሰሃል ህጌን አላከበርክም ብሎ ይከሰኛል ኢየሱስ የትኛው ቤት ሆኖ ነው በዚህ መሃል ሚና የሚጫወተው የእሱን መብት አልጣስኩማ እሱ የደነገገውን ሕግ አላፈረስኩማ ወይ እሱ የከለከለኝን ነገር አልተዳፈርኩም አይመለከተውም ማለት ነው ከከሰሰኝም ጌታዬ ነው። ነጻ ነህ ይቅር ብያለውም ካለኝ ይሄው ጌታ ነው። ተግባባል። ኡስታዝ አቡበከር እጅግ ከማከብራቸውና ጆሮ ሰጥቼ ከምሰማቸው የእስልምና እምነት መምህራን አንዱ ናቸው። በሰሜን ወሎ አቡነ ኤርሚያስ ጥሪን ተከትሎ በሚሊኒየም አዳራሽ ጎፈንድሚ ላይ ተገኝተው አብሮነታቸውን በዚህ ልክ አሳይተውናል። ለዚህም ለቅ ያለ ምስጋናችንን እኛም አቅርበናል። እንስማው ቪዲዮን እንደ ሀገር ፈተናዎቻችንን ልንሻገር ምን አንደኛችን አንደኛችን ላይ በመጠቆም አይደለም። ዛሬ የበለጠውን የምናልፈው እጅ ለእጅ ተያይዝን ነው። ለዚህ ደግሞ እንደ አንድ የሙስሊም ማህበረሰብ መምህር ከእናንተው ጎን ሆኜ ከአባታችን ጋር ሁነን በልማት ስራዎች እንደምናግዝ ይህንን ሀሳብ ለመስጠት ነው። ዛሬ ለኡስታዝ አቡበከር በጣም በጨዋ ደንብ ጥያቄ መጠየቅ እፈልጋለሁ። ይህ ጥያቄ ደግሞ እነሱ ጋር ይደርስ ዘንድ ደግሞ ሁላችሁም ሼር ኮፒሊንክ ሪፖስት እንድታደርጉልኝ ኡስታዝ አቡበከር በመጅሊሳቸው ተገኝተው መግለጫውን አንብበውልናል የራሳቸውንም ሀሳብ ሲሰጡ አስተውለናል ለምሳሌ ይህንን ቪዲዮ ማለት ነው። ግን ድፍረቱኛን የክርስትና እምነት ተከታይ ወገኖች ቤተ ክህነት እስልምናን ስንሰብክም ስናስተምርም ሰዎች አምነውበት እንዲመጡ እንጂ ሰዎችን አስገድደን እንድናዝ የታዘዝንበት ዲን አይደለም፣ አድርገንም አናውቅም። በንግግራቸው ላይ እንደሰማችኋቸው አድርገን አናውቅም ነው ያሉት። ይህ መሐመድ ኢሳ የተባለ በአፉ የሚጸዳዳ ግለሰብ ላለፉት አመታት ምን እያለ ሲያስተምር ሲሰብክ እንደነበረ ስሙት። ይህ ለታሪክ ይቀመጥ። ኦርቶዶክስ ሼር አድርግ። ቤተ ክርስቲያን ይሰራልን። እንዲህ አይነት ቤተ ክርስቲያን የኦርቶዶክስ ተዋህዶ እየተባለ ታቦት እየገባ የሚቀመጥበት ሁሉ ለመተትና ለድግምት ለጥንቆላ ነው ማለት ነው ሽሩሩ ማሙ ሽሩሩ ብላ አምላክን አሳደገችው ትላለህ እንዴ እየሱስ ክርስቶስ አምላክ አይደለም በመጀመሪያ ደረጃ እንደዚህ አይነት ቀልድና ፌዝ የተሞላበትን አይነት ህይወት አትኑሩ ከእንዲህ አይነቱ ኑሮ ይልቅ መሞት ይሻላችኋል እናንተ በራሳችሁ ጊዜ ብትጠፉ ይሻላችኋል እባካችሁ አትቀልዱ ህፃን፣ ተብሎ፣ ፅንስ ተብሎ ፈጣሪ ፅንስ ተብሏል እየተባለ ነው። ስም አልነበረውም፣ ሰዎች ስም አወጡለት። ለማለፈት ከኋላ ይመጣይና ወጣ አይሆንም። ከዚህ በላይ ድፍረት አለ? ከዚህ በላይ ንቀት አለ? ከዚህ በላይ ጸብን መዝራት አለ? ከዚህ በላይ ግጭትን መጥመቅ አለ ወይ? ይሄንን እንዴት ነው የሚመለከቱት? ይህንን እንዴት ነው የሚያዩት? ባይዘወይ ልጁን ሆሆይ ብላችሁ ሰዓት ውስጥ ከታችሁ የአንድ ሳምንት አጀንዳ ከማድረግ ውጭ ሌላ ምንም የምታመጡት ነገር የለም ምክንያቱም ስንጠይቅ የምንጠይቀው እኛ ህገ መንግስቱ ባሰፈረልን መብት በአንቀጽ 486 እስከ 487 ባለው ገጽ ላይ በሰፈረው ህግና ደንብ መሰረት እንጂ በጭፍን አይደለም ህግን ላለፈ ደግሞ ሽፋን የምትሰጥ የትኛውም ቤተክርስቲያንም የትኛውም የሃይማኖት ተቋም የለም መልካም እሺ አሁን ሁለት ነገሮችን እናገራለሁ በደንብ አድርጋችሁ ታዳምጡኛላችሁ። ይህ ቪዲዮ ፖፕሊክ ሼር ታደርጋላችሁ። ማለት የመጀመሪያው የኛ ትግስት የኛ ዝም ማለት ምን ያክል ምንም አታመጡም የሚል ድምዳሜ ላይ እንደደረሱ እንግዲህ ሰምታችኋታል። ምንም አታመጡም። ምን እንደምናመጣ እንግዲህ፣ ከዚህ በኋላ የኛ ትግስት ፍራቻ መስሎ ከታየች እንግዲህ ምን እንደምናመጣ አብረን እንደምናየው ነገር ይሆናል። ከዛውጪ ግን አንቺ የጠቀሽው አንቀስ ለራስሽም እንደሚሰራ ግን የተነጋሽ ይመስለኛል። ሳላ እና ኢምራን የሚባሉ ሳላ አዳማ የሚኖረው ልጅና እዚህ አዲስ አበባ ያለው ኢምራን የሚባሉ ልጅ በክርስቶስ ላይ የተናገሩት በጣም አጸያፊ ነገር መቼም ቪዲዮን አልሰማሽም ብዬ ለማመን በጣም ይከብደኛል። ስለዚህ የራስሽን ሸፍነሽ እፎይ እንዲቀታ መጥተሽ የምታነበንቢው ፊልተርሽን ከፍተሽ መጀመሪያ የራስሽን ቤት ማጽዳት ያለብሽ ስለዚህ አንቺ የምትናገሩ ነገር እኛ ጋር እንደሚሰራ አብረን ምን ያውናል ማለት ነው። ለድፍረትሽ ደግሞ እኛም ምን አይነት አቅም እንዳለን እናሳይሻለን ማለት ነው። ስለዚህ እንቀጥላለን። እፎይ ማለት እኔ ማለት ነው። እፎይ ማለት እያንዳንዱ ኦርቶዶክሳዊ ማለት ነው። ስለዚህ እኛም በይወታለን እናንተም በይወታላችሁ። ስለዚህ አብረን እንቀጥላለን ማለት ነው። እፎይ ተይዞ ያንቺ ጀሌዎች የማይያዙበት ምንም አይነት ምክንያት አይኖርም። ህጉ ለሱ ሰርቶ ለነሱ የማይሰራ ከሆነ ደግሞ ያው እንግዲህ እኛም ወደ ምን እንሄዳለን ማለት አብረን አድል ያለ ነው እንቀጥላለን የሚደክሙ በከንቱም የሚለፉ የሚታትሩ ተዋህዶን ሊያጠፉ አይሳ እሺ ሁላችሁም ፕሊስ ቪዲዮ ቫይራል እየወጣልኝ አይደለም። ኮፒ ሊንክ ሼር ሪፖስት አድርጉ። ሁላችሁም ቢያንስ 20 20 ጊዜ ኮፒ ሊንክ ሼር ሪፖስት አድርጉ። ሁሉ ድጋሰን ኮፒ ሊንክ ሼር ሪፖስት ጎዳ ቪዲዮ ተኮላለ ነው አረባ እፎይን የሆነ ነገር እንዳያደርጉት ይላል። እኔ አያገባኝም። አንድ ለአንድ ባለጌ ጥብቅና ምቆምበትም ድምጽ መሆንበትም ምንም አይነት ምክንያት የለኝም። እንደውም በህግ መቀጣት አለበት ብዬ ነው የማስበው። ምክንያቱም ኢትዮጵያ ውስጥ የኦርቶዶክስ ቤተ እምነት ስትነካ የነኩ የተባሉት ሰዎች በሕግ ሲቀጡ አይተናል። ስለዚህ የሙስሊምና የፕሮቴስታንት ወይም የሌላ ቤተ እምነቶች። እሺ እንግዲህ ቪዲዮውን እንዳያችሁት ወንድማችን አብርሽ እንግዲህ ብዙ ነገር ያነሳል። እንዲያውም መታሰር አንድ ባለጌ ያለ ይናገራል ና በመጀመሪያ ደረጃ አብርሽ ወንድማችን፣ አንተ ስለተናገርክለት የሚ የሚቀጥል ኦርቶዶክሳዊነት፣ አንተ ደግሞ ስላልተናገርክለት የሚቀጥል ኦርቶዶክሳዊነት የለም። በክርስቶስ ኢየሱስ የተመሰረተች ቤተ ክርስቲያን የማንም ድጋፍ ብርቱ ሀይ ያለው ወደ መቃብር ወርደው፣ የክርስቶስ ኢየሱስ ቤተ ክርስቲያን ግን ቀጥላለች፣ ወደፊትም ትቀጥላለች። ክርስቶስ ኢየሱስ ዲገሳ አድርጎ ባለጌ ካልከው መታሰር መቀጣት አለበት ካልክ ኢየሱስ ክርስቶስን እብድ ነው ያሉ፣ ኢየሱስ ክርስቶስን እንደኛ ሰው እንደዚህ የሚሆን እንደዚያ ሚሆን ነው ያሉ፣ ኢየሱስ ክርስቶስን በጣም ብዙ ጸያፍ የተናገሩ እግዚአብሔር ዲስፈርጅ አድርጓል እንዲህ አድርጓል ብሎ በጣም ጸያፍ ቃላት ከኡስታዞ ጀምሮ እፎይ እኮ አንድ ግለሰብ የቤክሳ መምህርም አለ፣ የእስልምና ሃይማኖት መምህራን የሆኑ ኡስታዞ ጭምር ወጥተው ኢየሱስ ክርስቶስ አምላክ አይደለም ተራ ግለሰብ ተራ ነቢይ ነው እያሉ ሁሌ ይናገራሉ። ብዙ ቪዲዮ አለ፣ ከፈለግ እኔ ላካፍልህ ላጋራህ ይችላሉ። በጣም እልፍ ቪዲዮ አንዱን ተናግርሃል። ለምን ተናገሩ ብለሃል። በዚህ ልክ ምንድን ነው አንደኛ በእርግጥ ደቡ አልጠየቅንህም እኛ እንደው ለእፎይ ተናገርለት ክርስቶስ ተናገርለን ብለን ደቡ ክርስቶስ ኢየሱስ የዘላለም ያው አምላክ ነው ግን ልክ አይደለም። እንደሱ ማለት ልክ አይደለም፣ ልክ አይደለም። እፎይ እንኳን ተሳስቷል ብለህ ብታምን ሊሆን የሚገባው እንዴት ነው? በዚያ ሳይድ ያሉትን ኢየሱስን እብድ ነው እያሉ የሚናገሩትን ጌታችንን እሱን ዝም ብለህ ይህኛውን ባለጌ ብለህ ለመናገር የደፈርክበት መንገድ በፍጹም ልክ አይደለም፣ ልክ አይደለም። ሁላችሁም ሼር እያደረጋችሁ ቪዲዮ እንዲደርሱ አድርጉት። ኑት ኡንዲኬኛ እፎይዳ እኛ ሁላችንም እፎይነን እጋ ቶርቤከ ነው ሁንዱም ትከሰኑ

አላቅም፣ የመጅሊሱ ይሁን አላቅም፣ ግን እንደዚህ ይላል። አንድ የገረመኝን ክፍል ላንብ ብላቸው። በተለይም አንዳንድ የኦርቶዶክስ ክርስቲያን አማኝነን የሚሉ ግለሰቦች የእስልምና ሃይማኖት ነቢይ በሆኑት በነቢዩ ሙሐመድ ያላ እዝነትና ሰላም በሳቸው ላይ ይሁንና ድፍረት የተሞላበት ክብረ ነክ እና ጸያፍ ንግግር ሲያደርጉ ታይተዋል። ይህም ሙስሊሙን ወገን ብቻ ሳይሆን ሰላም ወዳዱን ወገን ሁሉ አሳዝኗል። ጉባኤያችንም ይህን አይነት ኢስነ ምግባራዊና ህገወጥ ተግባር የትኛውንም የሃይማኖት ተቋም የማይወክል ይልቁንም የሚወገዝ ተግባር መሆኑን ለመግለጽ ይወዳል። ከዚሁ ጋር በተያያዘም አንዳንድ የኦርቶዶክስ አማኝ ነን የሚሉ ወንድሞችና እህቶች የግለሰቡን ሕገወጥ ተግባር ተቋማዊ ለማድረግ የሚያደርጉትን እንቅስቃሴ እንዲያጤኑና ግለሰብንና ተቋምን እንዲለዩ እንመክራለን። በአንጻሩ አንዳንድ ሙስሊም ነን የሚሉ ግለሰቦች ተደፈርን በሚል ስሜት የክርስትና አስተምሮንና የኢየሱስ ክርስቶስን ክብር የሚነቅፍና የሚያጠለሽ መላውን ክርስቲያን በሚያዋርድ መልኩ ምላሽ ሲሰጡና ድርጊቱን በፈጸመው ግለሰብ ላይ የደቦ ፍርድ ሲያስተላልፉ ይታያሉ ይላል። እንግዲህ ማለት ለምን የሃይማኖት ጉባኤ ትሉታላችሁ? ለምን መጅሊሱ? ከዚህ እኮ በጣም ጥሩ ነው፣ እንደ መግለጫ የሃይማኖት ጉባኤ። በዚህ ልክ ሳይ ሲሆን ቀሲስ ታጋይ ባትበላስ ቢረበህ እግዚአብሔር በሚያውቀው አንተ ቀድሞው እኮ ስድብ የተናገሩ የነበሩት ቀድሞው ኢየሱስ ክርስቶስን እብድ ያሉት እግዚአብሔር ዲስ ቨርጅ አድርጓል ያሉት እመቤታችን የሆነ የሆነ ነገር ያሉት ቀድሞው ቀድሞው እኮ እነሱ ናቸው። ማነው ነው ቀድሞው የተናገረው? አንዳንድ የኦርቶዶክስ አማኞች ጸያፍና እንደዚህ እንደዚህ በአንጻሩ ደግሞ አይደለም። ለኦርቶዶክሳውያን ቀድሞው ተናገሩ፣ ከዚያ ሙስሊሞች አጻፋ መስጠት ጀመሩ። በዚህ ልክ ሳይድር ተሆኑ እንትን ይደረጋል። በዚህ ልክ ሳይድር እንዴት ይኮናል? አይኮንም። የትኛው ወገን ምን ብሏል? ይሄ የዚህ ነገር መነሻ ጥንስሱ ምንድን ነው፣ እንዴት ተጀመረ ተብሎ መመርመር ሲቻል፣ እንዴት በአንድ ወገን ብቻ ያለውን ጉዳይ ወስዶ ለአንድ ወገን ብቻ ንግግር ይደረግ? እንደዚህ መግለጫ ይወጣል። ሌላው በስሜት ምላሽ እንደሰጠ ቀድሞ ደግሞ ተንኳሽ ኦርቶዶክሳውያን ደግሞ አብረው ከልጁ ጋር የሚቆሙ አይደለ? አብረን ቆመን እንትን ይበለው አይደል? እንትን አይደል? ልክ እኮ ነው በመሰረቱ ኦሮሞን ሳባንጋ ጃምሴ ምክንያቱም ቤተ ክህነቱ የለማ ቤተ ክህነት ምንም ስለማይ ቤተ ክህነት ልጆቹ ታርደው ቢያልቁ ቢገደሉ ቢሞቱ ምንም ስለማይመስለው፣ ኢየሱስ ክርስቶስ ቀኑ ሙሉ ሲሰደብ ቢውል ምንም ስለማይመስለው፣ በዚያ ሳይድ ያሉት መግለጫ ስለሰጡ ስለተናገሩ ቶሎ መልስ ለመስጠት መጣችሁ እናንተ። በእኛ በኩል ያሉት የቤተ ክህነቱ ሰዎች ምንም ዝም ስለምንድን ጉዳያቸው ስላልሆነ፣ በዚህ ጉዳይ ላይ እንደፈለጋችሁ ያው እንደፈለገው ሁሉ ይናገራል። ልክ አይደለም። በዚህ ልክ ሳይድ አያዝም ጥናት አድርጎ እንደማንነበሩ ቀድሞ ከኡስታዞች ጨምሮ መረጃ እኮ ሰጥተን ቪዲዮ እኮ ብዙ ጊዜ ልቅንኩ ቀድሞ የዛሬ ስንት ዓመት ጀምሮ ገና ዓመት ነው ፎይ መስራት ከጀመረ የዛሬ ስንት ዓመት ጀምሮ ብዙ ቪዲዮ ብዙ ስድቦች አሙተናል እኮ ብዙ ቪዲዮዎች ሚያስጠሉ ፀያፍ ንግግሮችን ኢየሱስ ያውም በነብይ ላይ እኮ አይደለም፣ በአምላካችን ላይ የኢየሱስ የነብዩን ተናግረው የኢየሱስ ክርስቶስ ላይ ሲደርሱ ቀለል አድርገው እንደው እንደዚህ በጣም ያሳዝናል በጣም ያሳዝናል። እንደዚህ ግን መሆን አልነበረበትም። ሼር ኮፒ፣ ሊንክ አርጉት። ያው እንግዲህ እንደምትመለከቱት በሕግ ከተጠየቀ ሁሉም ሰው በሕግ መጠየቅ አለበት። ምክንያቱም እነሱም በሕግ ይጠየቅልን ብለው ስላሉ በሕግ ከተጠየቀ ሁሉም ይጠየቅ ብዬ በሰራሁት ቪዲዮ ላይ ሪፖርት አድርገው ቪዲዮን ይኸው እንደምትመለከቱት አስነስተውታል ማለት። ስለዚህ በሕግ መጠየቅ ካለበት ሁሉም ሰው ይጠየቃል። ጥፋት ካለ ሁሉም ሰው ይጠየቃል። ግን የሆነ ሰው የሆነ አካል ተመርጦ በሕግ ይጠየቅልን የሚል ነገር ግን ይሄ ህገ መንግስቱ ለሁላችንም እኩል ስለሆነ በህግም ይጠየቃል። ምክንያቱም ከእፎይ በፊት በጣም ብዙ ቤተክርስቲያንን፣ ክርስቶስን፣ እግዚአብሔርን የሰደቡ ቲክቶክ ከመምጣቱ ከአስር ዓመት ከአስራ አምስት ዓመት በፊት ቪዲዮዎች አሉ አሁንም። ማለት ስለዚህ ከተጠየቀ ሁሉም ሰው ይጠየቃል። ያለበለዛ ግን አንዱ ተለይቶ የሚጠየቅበት ምንም ምክንያት የለም። ይህንን እኛም እንግዲህ ሁሉም ኦርቶዶክሳዊ የሚያምንበት ነገር ነው ብዬ ነው የማስበው። ስለዚህ እንግዲህ ቪዲዮዎች እየጠፉም ስለሆነ ኮፒሊንግ ሼር እንድታደርጉ በዚሁ አጋጣሚ እናገራለሁ። ሁላችሁም ኮፒሊንግ ሼር አድርጉ። ዝም ብሎ ፍረጦ ቁረጦ አዋጣ ይህን ግለሰብ እፎይ የሚባለውን በተገኘበት ይገደል። እፎይ ከቁርአን ውጭ ተናግሮ ከሆነ በህግ ስር ሆኖ በህግ ይጠየቃል። እንዲሁ በደፈና ፍለጦ ቁረጦ ማለት በህግ ባለበት ሀገር ያዋጣ። እሱ ለህግ ሲቀርብ ደግሞ በእናንተ በኩል ደግሞ በእግዚአብሔር ላይ ያላገጡ በእኛ ሃይማኖት በእኛ ምዕመናን በእኛ ካህናት ችግር የፈጠሩ ያላገጡ ለህግ ይቀርባሉ፣ ለፍርድ ይቀርባሉ። ህግ ለሁሉ እኩል እስከሆነ ድረስ ተመልከቷቸው። ያሳፈረ እግዚአብሔር ብልት ይለካል። በጣም ያሳፈራል፣ እግዚአብሔር ያሳፈራል። በእውነቱ ባለጌ ነው፣ በጣም እግዚአብሔር ባለጌ ነው። ይሄ ምር ባለጌ ነው፣ በስተክል ባለጌ ነው። ሰሞኑን ደግሞ ክርስቲያኖች ጠግባችኋል። አንተ የአህያ ቤታ፣ የአህያ ተመጋቢ ሊሁላ። እነዚህ ቅቤ እየቀቡን ይመስላችኋል። እናንተ ስትሳደቡ ጽድቅ ይመስላችኋል፣ ስታዋርዱ ጽድቅ ይመስላችኋል።